ሰላምና ጤና በእያላችሁበት ይድረሳችሁ ውድና የተከበራችሁ የሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን የተለያዩ የዝውውር ጉዳዮችን የምናነሳበት ፕሮግራማችንን እነሆ በእለተ እሁድ የምሳ ሰዓት የስፖርት የመረጃ ሰዓታችን ላይ ዳግም ይዘን ተገናኝተናል። ስለምታደምጡን ጡን ቆይታችሁንም ሁሌም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እንዲሁ እያነሳሳን ቆይታን ከእናንተ ጋር የምናደርግ ነው የሚሆነው ፏርባሮ ፕሮግራሙን እየመራው ቆይታ ከእናንተ ጋር አደርጋለሁ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ እናንተም ከኛ ጋር እንድትቆዩ ነው የምንጋብዘው። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ሰፋፊ የዝውውር ጉዳዮችን እያነሳሰን እንቆያለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ ነው የምንጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን የምንመጣ ይሆናል። የማንቸስተር ዩናይትድ ተከላካይ የሩበና ሞሪም እቅድ አካል ስላለሆነ ለመውጣት ተዘጋጅቷል፣ የሚሉ መረጃዎች አሁን ላይ በስፋት እየተሰራጩ ይገኛሉ። የማንቸስተር ዩናይትድ ተከላካይ እንግዲህ የማንቸስተር ዩናይትድ አሰልጣኝ የሩበና ሞሪም በክረምቱ የዝውውር መስኮት በቡድናቸው ላይ ትልቅ ለውጥን ሊያደርጉ ነው። ዩናይተዶች ደግሞ የዩሮፓ ሊግን ዋንጫ በማንሳት የውድድር ዘመኑን ለመጨረስ እድሉ ቢኖራቸው በዚህ የውድድር ዘመን ግን ጥሩ እንቅስቃሴን ለማድረግ ተቸግረዋል። በፕሪሚየር ሊጉ ያላቸው ብቃትም በጣም አስፈሪ እንደነበር የምናውቀው ነው። እንግዲህ ሩበን አሞሪምም በክረምቱ ለአጮች ስልቱ የማይመጥኑ ተጫዋቾችን እንደሚያሰናበት ነው በርካቶች የሚጠብቁት። ከእነዚህ መካከል እንደ ካርሎስ ካሴሜሮ፣ እንደ ክሪስቲያን ኤሪክሰን፣ እንደ ቪክተር ሊንድሎፍ ያሉ ተጫዋቾች ከዚህ የውድድር ዘመን ማብቂያ በኋላም በማንቸስተር ዩናይትድ ቆይታ እንደማይኖራቸው ወይም እንደሚለቁ ነው የሚጠበቀው። ከበርኒንግሃም ወርልድ በወጣ ዘገባ መሰረት ደግሞ ሁለት የሻምፒየንሺፕ ክለቦች የማንቸስተር ዩናይትዱን ተከላካይ ጆኒ ኢቫንስን በክረምት ለማስፈረም ፍላጎት እንዳሳዩ የሚያሳዩ መረጃዎች ናቸው የወጡት። የሰላሳ ሰባት ዓመቱ ተጫዋች በማንቸስተር ዩናይትድ ያለው የአሁን ውል ከዚህ ሲዝን በኋላ የሚጠናቀቅ ሲሆን ሩበና አሞሪም አዲስ ኮንትራት ሊያቀርብለት ጭራሽ አይፈልግም። ተጫዋቹ እንግዲህ በቀድሞ አሰልጣኝ ኤሪክ ቴንሃክ ስር የፈረመ ሲሆን በክለቡ ባጋጠመው የጉዳት ቀውስ ምክንያት ነው በሆላንዳዊው ስርም ብዙ ጊዜ ተሰልፎ የነበረው። አሁን ላይ ግን ጆኒ ኢቫንስ በማንቸስተር ዩናይትድ የወደፊት እቅድ ውስጥም በጭራሽ የሌለ ተጫዋች ነው። በሩበን አሞሪም ዘመን ልምድ ያለው ተከላካይ ሁለት እንግዲህ ጨዋታዎችን ብቻ አድርጎ መጫወት የቻለ ሲሆን ፖርቱጋላዊው አለቃ ተከላካዩ ለቀጣዩ የውድድር ዘመን የቡድኑ አካል ለመሆንም በቂ እንዳልሆነ ተገንዝቧል። ሩበን አሞሪም ከኋላ ኳስን መስርቶ መጫወትን ይወዳል። ጆኒ ኢቫንስ ለሩበን አሞሪ ማጫወትም የማይመጥን ነው የሚመስለው። የጆኒ ኢቫንስ የቀድሞ ክለብ ዌስት ብረሚች አልቢየንና ሼፊልድ ዩናይትድ በዚህ ክረምት ልምድ ያለውን ተከላካይ ለማስፈረምም ፍላጎቱ አላቸው። ተጫዋቹ ጫማውን ለመስቀል ምንም አይነት ሀሳብ የለውም። ከፕሪምየር ሊጉ ባነሰ ደረጃ መጫወት እንደሚቀጥልም ይሰማዋል። በቴንሃግ ስር ምንም እንኳን የጆኒ ኢቫንስ መፈረም በዩናይትድ በጣም ተወዳጅ ባይሆንም ወደ ክለቡ መምጣቱ ግን በተከላካይ መስመሩ ላይ ያለፈውን ሲዝን በነበረበት የጉዳት ችግር ምክንያትም ጥሩ አማራጭ መሆን ችሎ እንደነበር ነው ዘገባዎቹ የሚያሳዩት። የ25 ዓመቱ የአርሰናል አማካይ በላሊጋው ክለብ መቆየትን ይፈልጋል ተብሏል። በአሰልጣኝ ሚኬል አርቴታ የወደፊት እቅድ ውስጥ ከሌሉት የአርሰናል አማካዮች አንደኛው ነው። በክረምት የዝውውር መስኮት ክለቡን በቋሚነት ይለቃል ተብሎ የሚጠበቀው አርሰናሎች ከዚህ የውድድር ዘመን በኋላ በጆርጂኒዮ ና በቶማስ ፓርቲ መልቀቅ ምክንያት ክለቡ የመሀል ሜዳውን ለማሻሻልም ዝግጅት በማድረግ ላይ ናቸው የሚገኙት። ሌላኛው በክረምት የዝውውር መስኮት ሊለቅ የሚችለው ደግሞ አልበርት ሳምቢ ሎኮንጋ ነው። እንደ ከቼንድ ኦፍሳይድ ዘገባ ከሆነ ቤልጅማዊው አማካይ በውድድር ዘመኑ መጨረሻ በሲቪያ ያለውን የውሰት ውል በቋሚነት ማድረግ ይፈልጋል። የ25 ዓመቷ ማካይ የተሻለ እንቅስቃሴን ማድረግ እንደሚችል በሚሰማው ሊግም በላሊጋ ህይወቱን መቀጠል እንደሚፈልግ ነው የሚነገረው። ሴቪያና አርሰናል ከዚህ ቀደም በ12 ሚሊዮን ዩሮ የግዢ አማራጭ ላይ ተስማምተዋል። ሆኖም ግን አልበርት ሳምቢሎ ኮንጋ ከአርሰናል ጋር ያለው ውል ሊጠናቀቅ አንድ ዓመት ብቻ ስለሚቀረው ሴቪያ በዚህ ክፍያ ላይ እንደገና ለመደራደር አስቧል። አልበርት ሳምቢሎ ኮንጋ አንደርሌክትን ከለቀቀ በኋላ በሴቪያ ጥሩ ስሜት እንደሚሰማው፣ በስፔን መቆየት እንደሚፈልግም በግልጽ ተናግሯል። በአርሰናል አሰልጣኝ ሚኬል አርቴታ የረጅም ጊዜ እቅድ ውስጥም አለመካተቱ ተጫዋቹን በተመጣጣኝ ዋጋም የመልቀቅ እድሉ ከፍ ያደርገባል። ከ ጋር በተደረገ ቃለ ምልልስ አማካዩ ለስፔን ሊግ ያለውን ፍላጎትም ገልጿል። ስፔን ሁሌም የመወዳት ሀገር ነች። ስለዚህም በሲቪያ መቆየት በቁም ነገር ልመለከተው የሚገባ እድል ነው። እኔ በሚያስማማኝ ሊግ ውስጥም ሆኜ እንግዲህ ጨዋታዎችን መቀጠል እፈልጋለሁ። አስባለሁ ለኔ ከሚስማማኝ ቡድን ጋር ስለዚህ መቆየት እፈልጋለሁ፣ ሲል ተናገረው። እዚህ መቆየት እፈልጋለሁ። ይህ ክለብ ለሶስት ወይም ደግሞ ለአራት አመታት ለበመቆየትም ሌላ ፈተና ለማግኘት የምሞክርበት ክለብ ይመስለኛል፣ ሲል ነው የተናገረው። በሲቪያ ውስጥ የአልበርት ሳምቢሎ ኮንጋ ብቃት ሲቪያ ብቻ ሳይሆን ሌሎችም የስፔን ክለቦች ትኩረትን ስቧል። ሪያል ቤቲስ፣ ቪያሪያል ና አትሌቲኮ ማድሪድ የቤልጂያማዊው ተጫዋች እድገትም በቅርበት እየተከታተሉት ይገኛሉ። ሲቪያ የአልበርት ሳምቢ ሎኮንጋን ዝውውር ቋሚ ማድረግ ካልቻለም እነዚህን ክለቦች ለተጫዋቹ 10 ሚሊዮን ዩሮ በላይ ከፍለው ለማዛወር ማቀራቸው ነው እየታወቀ የሚገኘው። ቼልሲዎች በክረምት የዝውውር መስኮት ሯኪም ስተርሊንግን በቅናሽ በቀናሽ ለመሸጥ ዝግጁ ናቸው። ቼልሲዎች በዚህ ክረምት በአርሰናል ያለው የውሰት ውልን እንግዲህ ሲያልቅ ሯኪም ስተርሊንግን በቋሚነት ለመልቀቅ ተዘጋጅተዋል። በክረምቱ የዝውውር መስኮት በመጨረሻው ቀን አርሰናሎችን የተቀላቀለው ራሂም ስተርሊንግ ኤንዞ ማሬስካ ባለፈው ክረምት ቡድኑን ሲረከብ በስታንፈርድ ብሪጅ ያለው ቆይታም እንደተጠናቀቀ ይታወሳል። ስተርሊንግ በክረምት የወሰደው እርምጃ ከሚኬል አርቴታ ጋር አገናኝቶት ነበር፣ ነገር ግን ነገሮች እንደታቀዱ አልሄዱለትም። ምንም እንኳን አርሰናል በጉዳት ምክንያት በፊት መስመሩ ላይ ከባድ ጊዜን ቢያሳልፍም የ30 ዓመቱ ስተርሊንግ በአርሰናል መጫወት የቻለው አራት የፕሪሚየር ሊግ ጨዋታዎችን ብቻ ሲሆን በሁሉም ውድድሮች 954 ደቂቃዎችንም መጫወት ችሏል። ስተርሊንግ በአርሰናል ካለው ውስን ተጽዕኖ አንጻር አርሰናል ዝውሩን ቋሚ ማድረግ ፍላጎት የለውም። ይህ ማለት ስተርሊንግ በውድድር ዘመኑ መጨረሻ ወደ ቸልሲ ሊመለስ እንደሚችል ነው የሚታመነው። ነገር ግን በስታንፈርድ ብሪጅ አዲስ ጅምርን እንደሚያገኝ አይመስልም። ምንም እንኳን ቸልሲ በጎል ማስቆጠሩ ቢቸገርም ኤንዞ ማሪስካ ስተርሊንግን ወደ ቡርን የመቀላቀል እቅድም የለውም ነው እየተባለ የሚገኘው። ክለቡ አሁን ላይ ቋሚ ዝውውርን በማረጋገጥ ላይ ትኩረትን አድርጓል። የክረምቱ የዝውውር መስኮት እየቀረበ ሲመጣ ራሂም ስተርሊንግ ከቸልሲ መልቀቁ እርግጥ ይሆናል። ዘ አትሌቲክ እንደዘገበው ቸልሲ ሁለት አማራጮችን ይዟል። እሱም ሌላ የውሰት ውል ሆኖም ግን የውሰት ውሉ የግዴታ ግዢ የሚካተትበት ይሆናል። ስተርሊንግ የክረምቱ የዝውውር መስኮት ሲከፈትም ኮንትራቱ ሊጠናቀቅ ሁለት ዓመት ይቀርባል። ቸልሲዎች አዲስ ክለብ ለማግኘትም ከተወካዮቹ ጋር እየሰሩ ነው የሚገኙት። የሳዑዲ ክለቦች ከስተርሊንግ ጋር ተገናኝተዋል፣ ነገር ግን ስተርሊንግ ከፍተኛ ደሞዙን በመቀነስ በአውሮፓ ውስጥም ክለብ የማግኘት እድል እንዳለው ያምናል። ክረምት ላይ አርሰናል የረጅም ጊዜ መዳረሻ መስሎ ነበር ነገር ግን አርቴታ ከክንፍ መስመር ተጫዋቹ ቆይታውን ከግንቦት በኋላ ማራዘም በጭራሽ እንደማይፈልግ ነው መረጃዎች እየወጡ የሚገኙት። አርሰናልና ሊቨርፑል ፈረንሳዊውን አጥቂ ለማስፈረም ይፈልጋሉ። አርሰናልና ሊቨርፑል ሁለቱም በክረምቱ የዝውውር መስኮት አዲስ አጥቂ ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። አርሰናሎች በቀጣይ አመት የፕሪምየር ሊጉን ዋንጫ ለማሸነፍ የግዴታ አዲስ አጥቂ እንደሚያስፈልጋቸው ያምናሉ። ሊቨርፑል ከካራባው ካፕ የፍጻሜ ጨዋታ በኋላ በፊት መስመሩ ላይ የበለጠ ጥልቀትና ጥራት እንደሚያስፈልጋቸው ነው የተማመኑት። እንደ ፉትቦል ኢንሳይደር ዘገባ ከሆነ የኢንተር ሚላን አጥቂ ማርከስ ቱራምን ለማስፈረም በሚደረገው ውድድርም የሚኬል አርቴታው አርሰናል ከሊቨርፑል ቀድሟል። ፈረንሳዊ አጥቂ በዘንድሮው የውድድር ዘመን ለጣሊያን ቡድን በተሰለፈባቸው 38 ጨዋታዎች 16 ግቦችን እና 4 አሲስቶችን ማድረግ የቻለ ተጫዋች ነው። ኢንተር ሚላን ኮከብ አጥቂውን የመልቀቅ ፍላጎት ባይኖሮም በኮንትራቱ ላይ ያለው የውል ማፍረሻ ግን በፕሪሚየር ሊግ እና በመላው አውሮፓ ያሉ ክለቦችን ድንቅ ግባግቢውን እንዲያዘዋውሩ ማበረታቷል። አርሰናል፣ ሊቨርፑል እና ቸልሲ ፈረንሳዊውን ኢንተርናሽናል አጥቂ እየተከታተሉ ሲሆን ሁሉም ክለቦች ማርከስ ቱራምን እንግዲህ ለማስፈረም የፉክክሩ አካል ይሆናሉ ተብሎ ነው እየተጠበቁ የሚገኙት። ሊቨርፑል ዳርዊን ኑኔስን በክረምቱ የዝውውር መስኮት መተካት ይፈልጋሉ እናም ለምን ቱራምን ለማስፈረም እንዳሰቡ ግልጽ ይሆናል። ዩራጓቢው ኢንተርናሽናል አጥቂ በዚያ ውድድር ዘመን በድጋሚ ዝቅተኛ ብቃትን አሳይቷል። ለክለቡ አርባ ጨዋታዎችን አድርጎ ሰባት ግቦችን ብቻ ነው ማስቆጠር የቻለው። በእግር ኳስ ትልቅ ክብርን ለማግኘትም ለሚፈልግ ቡድን እየተጫወተ ላለ አጥቂ ደካማ ቁጥር ነው። አርነስሎት አጥቂ መስመሩን ለመምራት አስተማማኝ አማራጭ ይፈልጋል። እናም ቱራም በመርሲሳይዶ ክለብም ኢላማዎች መካከል ይገኝበታል፣ አንደኛውም እንደሆነ ይገለጻል። በአንጻሩ አርሰናሎች በአጥቂ ክፍል ላይ እንደ ጋብርኤል ሄሱስ፣ ካይ ሃቨርትስ ካሉ ተጫዋቾች ጋር የሊጉን ዋንጫ ማንሳት ስለተሳናቸው አዲስ አጥቂ ማምጣታቸው ግድ ነው። የአርቴታ ቡድን ከዚህ ቀደም ከቤንጃሚን ሼስኮ ጋር ተገናኝቷል። ነገር ግን ፊት መስመራቸውን የሚመራ አዲስ አጥቂ ማግኘት አልቻሉ። ማርከስ ቱራም የትልልቅ የፕሪምየር ሊግ ቡድኖችን ትኩረት ስቧል። እናም በዚህ የክረምት ተጫዋቾች የዝውውር መስኮትም በተጫዋቹ ላይ ያሉ ፍላጎቶች ከፍተኛ ይሆናሉ ተብሎ ነው አሁን ላይ የሚጠበቀው። ኒውካስል ዩናይትድ ሁለገባ ገባ አጥቂውን መመልከት ጀምሯል። አጥቂው ቱሪንን ሊለቅም ይችላል። ኒውካስል ዩናት ራንዳል ኮሎሞ አኒን ነው በቅርበት እየተከታተሉ ይገኛሉ ሲል ከጣሊያን የወጡ ዘገባዎች የሚያመለክቱት ክለቡ እንግዲህ የካራባው ካፕ ዋንጫን ማሸነፉ ይታወሳል። ኒውካስል ከ1955 በኋላ የመጀመሪያ የሀገር ውስጥ ዋንጫውን ማሸነፍ የቻሉም ቢሆንም ነገር ግን አሁንም አብዛኛው መነጋገሪያ የሆነው ኮኮባጥቂያቸውን በሚቀጥለው የውድድር ዘመን መቆየቱ ላይ ነው። አሌክዛንደር ኢሳክ ከአለን ሺረር በኋላ የኒውካስል ምርጥ አጥቂ ነው። አሌክዛንደር ኢሳክ የትልልቅ ክለቦችን ትኩረትም ስቧል። ኒውካስሎች የመሸጥ ፍላጎት ባይኖራቸው የቻምፒየንስ ሊግ ውድድር ላይ ካልተሳተፉ አሌክዛንደር ኢሳክን ሊያጡት ይችላሉ። አሌክዛንደር ኢሳክ ቢቀጥልም ቢለቅም ግን ሌሎች አጥቂዎችን ለማምጣት ካሁኑ እያቀዱ ነው። በኒውካስል እቅድ ውስጥ ካሉ ተጫዋቾች መካከል ደግሞ ቪክተር ዮከርሽና ሁጎ ኤኬቴኬ ሁለቱም በኤዲሃው የእጩ ዝርዝር ውስጥም ከፍ ብለው ይገኛሉ። አሁን ላይ ካልቺዮ መርካቶ እንዳስነበበው ከሆነ ደግሞ ረንደል ኮሎሞአኒ እንዲሁ እንደ አማራጭ ብቅ ማለቱን ነው እየሰማን የምንገኘው። ፈረንሳዊ ዋጥቂ በ2023 ከአይንትራክ ፍራንክፈርት በ85 ሚሊዮን ዩሮ ፓሪስ ሳን ጀርሜንን ተቀላቅሏል። ነገር ግን ተጽዕኖ መፍጠር አቅቶት በጥር ወደ ዩቬንቱስ በውሰት በመምጣት አዲስ ትልቅ ጅምርን አሳይቷል። ራንደል ኮሎሞኒ በክረምት በዩቬንቱስ ወደ ፈረንሳይ ይመለሳል። ዩቬንቱስ ዙጉሩን ቋሚ እንደሚያደርገው ወይም ደግሞ ውሰቱን እንደሚያራዝም ቢጠበቅም ተጫዋቹ ግን በጣሊያን ደስተኛ ባለመሆኑ ወደ ፈረንሳይ ሊመለስ ይችላል። ኮሎሞኒ በዩቬንቱስ ከአንድ ወር በላይም ግብ ማስቆጠር አልቻለም። የጋዜጣ ዴሎ ስፖርት ዘገባ እንደሚያሳዩት ከሆነ ዩቬንቱስ በተጫዋቹ የጎል ድርቅ ምክንያትም ሊመልሱት ያስባሉ። ምንም እንኳን የዩቬንቱስ አለቃ ቲያጎ ሞታ ጥሩ ጊዜን እያሳለፈ ባይሆንም ከዱሻን ቭላሆቪች አስቀድሞ ራንደል ኮኖሙአኒን እያጫወተ ነው የሚገኘው። ነገር ግን ጣሊያናዊው አሰልጣኝ ጫናው እየጨመረበት ከመምጣቱ ጋር እና ዩቬንቱስ ሌሎች የአጥቂ አማራጮችን በማሳስ ላይ ይገኛል። ቪክቶር ኦስሜን የሕልም ፈራሚያቸው ነው። ራንዳል ኮሎሞአኒ ከዚህ በክረምት በኋላም በቱሪን እንደሚቆይ እርግጠኛ አይደለም። ሞታ ከተባረረ የ26 ዓመቱ አጥቂ በቱሪን የመቆየት ነገሩ ሊያከትም ይችላል። ይህም ወደ ኒውካስል እንዲዘዋወርም በር ይከፍትለታል ተብሎ ነው የሚታሰበው። ኤርሊንግ ብሮውት ሀላንድ ክረምቱ ከመቃረቡ በፊት ትልቅ ውሳኔ ላይ ሊደርስ እንደሚችል የሚያሳዩ መረጃዎች እየወጡ ነው። ኤርሊንግ ሀላንድ ከማንቸስተር ሲቲ ለመልቀቅ ግፊት ሊያደርግ ይችላል፣ ክለቡ ለቀጣዩ የውድድር ዓመት የቻምፒየንስ ሊግ ውድድር ላይ መሳተፉን ማረጋገጥ ካልቻለ ነው ግን ይህም የሆነው ተጫዋቹ ለመልቀቅ እያሰበ እንደሆነ ከስፔን የወጡ ዘገባዎች አመልክተዋል። እስከ 2034 ድረስ በኢቲሃድ የሚያቆየው ውል በቅርቡ ቢፈራረምም። ኖርዌያዊው አጥቂ ግን ከአውሮፓ ትልቅ ውድድር ውጪ የአንድ የውድድር ዘመንን ማሳለፍ ፍቃደኛ እንዳልሆነ ተዘገባል። ማንቸስተር ሲቲ በፕሪሚየር ሊጉ ከአምስቱ ክለቦች ውጪ ሆነው የሚያጠናቀቁ ከሆነም በክለቡ ያለው የወደፊት ቆይታ በጣም አጠራጣሪ ሊሆን ይችላል። የስፔኑ ኤል ናሲዮናል እንደዘገበው ከሆነ ሃላንድ የቻምፒየንስ ሊግ ውድድርን የማጣት ፍላጎት እንደሌለው ተናግረዋል። እናም በርካታ የአውሮፓ ታላላቅ ክለቦች ባርሴሎና፣ ሪያል ማድሪድና ፓሪስ ሰን ጀርሜን ተጫዋቹን ለማዛወርም ዝግጁ ሆነው ሁኔታውን እየተከታተሉት ነው ሚገኘው። ማንቸስተር ሲቲ በአሁኑ ሰዓት በፕሪምየር ሊጉ አምስተኛ ደረጃ ላይ ተቀምጠዋል። ነገር ግን አሁን ያሉበት አቋም ለችግር እንዲጋለጡ አድርጓቸዋል። ሲቲ በሊጉ ዘጠኝ ጨዋታዎችን ተሸንፏል። ከዛ በተጨማሪ አሁን ያላቸው ቅርጽን ካላሻሻሉ ደግሞ በአውሮፓ ቻምፒየንስ ሊግ ቦታ ለመቆየትም ሊቸገሩ ይችላሉ። ይህም ለኮኮብ አጥቂያቸው የመቆየት የወደፊት ህይወትም ትልቅ መዘዘን ሊያስከትል እንደሚችል ነው የሚታመነው። ምንም እንኳን ሪፖርቶች ሃላንድ ሲቲ የቻምፒየንስ ሊግ እግር ኳስን ካጡ ከማንቸስተር ሲቲ ለመልቀቅ ግፊት ሊያደርግ ይችላል ቢሎም፣ አጥቂው ግን ከውራት በፊት የተናገረው ነገር እንዲቆይ ሊያደርገውም ይችላል ተብሎ ይገመታል። አጥቂው አዲሱ ኮንትራቱ ከጥር ከፈረመ በኋላ እንዲህ ሲል የተናገረው አዲሱን ኮንትራቴ በመፈረሜና በዚህ ታላቅ ክለብ ውስጥም የበለጠ ጊዜ ለማሳለፍ በማጓጓቴ በጣም ደስተኛ ነኝ። ማንቸስተር ሲቲ ልዩ ክለብ ነው። ፔፕ ጓርዲዮላ የአሰልጣኝ ቡድኑን፣ እና ደግሞ የቡድን አጋሮችን እናም የክለቡን ሰዎች ሁሉ ላለፉት ሁለት ዓመታት በጣም ስለረዱኝ ማመስገን እፈልጋለሁ ሲልም ነው ተናግሮ የነበረው። ኤድዋርዶ ካማቪንጋ ከፕሪምየር ሊግ ቡድን ጥያቄ ቀርቦለታል። አንድ የፕሪምየር ሊግ ክለብ ለሪያል ማድሪድ በክረምቱ የዝውውር መስኮት እስከ 45 ሚሊዮን ዩሮ ለኤድዋርዶ ካማቪንጋ ለመክፈልም ፈቃደኛ መሆኑን ማሳወቁ ተዘግቧል። ሆኖም ግን ዲፌንሳ ሴንትራል እንዳለው ከሆነ ሪያል ማድሪድ በፍጹም ሊሸጠው አይፈልግም። ፈረንሳዊ እንደ ቁልፍ ተጫዋች አድርገው ይቆጥሩታል። ተጫዋቹ በማድሪድ ውስጥም የረጅም ጊዜ የወደፊት ተስፋ አለው። የኤድዋርዶ ካማቪንጋ የወደፊት እጣ ፈንታ በቅርቡ እንግዲህ ክርክር ተደርጎበታል። በርካታ ክለቦችም በሱ ላይ ፍላጎት አሳይተዋል። ሆኖም ግን የ22 ዓመቱ የመሃል አማካይ የአሰልጣኝ ካርሎ አንቸሎቲ በሳንቲያጎ ቤርናቢው ላቀሩት እቅድም ወሳኝ አካል ይመስላል። በዚህ የውድድር ዘመን ለማድሪድ በሁሉም ውድድሮች 28 ጨዋታዎችን አድርጎ አንድ ጎል አስቆጥሮ ሁለት ለጎል የሆኑ ኳሶችንም እንዲያቀብሏል። የአውሮፓ ኃያል ክለብ የሆኑት ባየር ሚኒክ እና ማንቸስተር ሲቲ ከቅርብ ጊዜ ወዲህ ከኤድዋርዶ ካማቪንጋ ጋር ከተገናኙ ክለቦች መካከል ጥቂቶቹ ናቸው። ማንቸስተር ሲቲ በተለይም የመሃል ሜዳ አማራጮቻቸውን ለማሳደግም አገልግሎቱን ለማግኘትም ይፈልጋሉ። ፈረንሳዊው በ2021 የክረምት ጨዋታዎች የዝውውር መስኮት ከሬንስ ማድሪድ የደረሰ ሲሆን ከዚያ ጊዜ ጀምሮ በዋናው ቡድን ውስጥም ጥሩ ግልጋሎት ሰዎችን ሰጥቷል። ካማቪንጋ ባለፉት ሶስት የውድድር ዘመናት በሁሉም ዓመቶች ከ40 በላይ ጨዋታዎችን በማድረግ ለቡድኑ ወሳኝነቱን አሳይተዋል። ኤድዋርዶ ካማቪንጋ በሪያል ማድሪድ ደስተኛ ነው። ከላይ በተጠቀሰው ዘገባም በፕሪሚየር ሊጉ ክለብ ያቀረበው የ45 ሚሊዮን ዩሮ አቅርቦትም ለሪያል ማድሪድ እንደማይዋጥ ነው የተገለጸው። የክለቡ ፕሬዝዳንት የሆኑት ፍሎረንቲኖ ፔሬዝ ካማቪንጋ አይሸጥም ሲሉ ገልጸው ለወደፊት እቅዳቸው ዋና አካል መሆኑንም ለፈላጊው ክለብ አሳውቀዋል። የካማ ቪንጋ የአሁኑ ውል እስከ 2029 ድረስ ይቆያል። ተጫዋቹ ራሱ ምንም አይነት የመልቀቅ ፍላጎት እንዳላሳየም ነው ዲፌንሳ ሴንትራል ካማ ቪንጋ በሪያል ማድሪድ ደስተኛ እንደሆነ ጭምር እየገለጸም የሚገኘው ካሉም ሃንሰን ኦዶዬ እንግዲህ እዛው በኖቲንግሃም ፎረስት መቆየት አለበት ሲል ጆኮል ተናግሯል። የቀድሞው ቼልሲ ተጫዋች ጆኮል አርሰናልና ማንቸስተር ሲቲ በክረምቱ ቢፈልጉትም ካሉም ሃንሰን ኦዶዌ በኖቲንግሃም ፎረስት እንዲቆይ ያሳስቦታል። የክንፍ ተጫዋቹ በኖቲንግሃም ፎረስት ጥሩ አመትን እያሳለፈ ይገኛል። ይህንንም ለቀጣይ ዓመት መቀጠል እንዳለበት ነው ጆኮል የገለጸው። ጆኮል አርሰናልና ማንቸስተር ሲቲ በክረምቱ ካሉም ሃንሰን ኦዶዌን ለማስፈረም ቢንቀሳቀሱም ምንም አያስደንቅም ብለዋል። የኖቲንግሃም ፎረስት ክንፍ ተጫዋች በዚያ የውድድር ዘመን ጥሩ ሰርቷል። ነገር ግን ኮል እንግዲህ ሲናገር ጆ ኮል የኮብሃም ምርት የሆነው ተጫዋች በሲቲ ግራውንድ መቆየት እንዳለበት ነው የተናገረው። ጆ ኮል ሲናገር ካሉም ሃንሰን ኦዶይ በጣም ደስተኛ ነኝ። እሱ በጣም መጥፎ ጉዳት ነበረበት እና አሁን ወዳለበት ለመመለስም ጊዜ ፈጅቶበታል። ኳስን ሲይዝ ተጫዋቾችን እንግዲህ እየፈለገ እንደሚያደርግ ተመልክተናል። ለእሱ የምሰጠው ምክር አንዳንድ ትልልቅ ክለቦች ለሱ ፍላጎት ቢኖራቸውም፣ ነገር ግን እሱ እግር ኳስን በኖቲንግሃም ፎረስት እየተጫወተ እዛው ደስተኛ ይሁን ነው የምለው። ልክ እንደ አርሰናል ወይም ማንቸስተር ሲቲ ያሉ ትልልቅ ክለቦች ለተጫዋቹ ዝውውር እየመጡ ሊሆን ይችላል። ነገር ግን በኖቲንግሃም እየተደሰተ ይቆይላለው። ካሎም ሃንሰን ወደዋይ ከብዙ ጊዜ በኋላ አሁን ላይ ጥሩ ብቃቱ ላይ ይገኛል። ከቼልሲ ወደ ተለያዩ ቡድኖችም በውሰት ተሰጥቶ ቆይቷል። ብዙ መታገሱ ልጁን በሊጉ በትልቅ ደረጃ እንድንመለከተው እያደረገን ነው። በዛው መቆየቱ ለተጫዋቹ እድገትም የተሻለ ነው ሲል ይናገራል። ካሉም ሃንሰን ኦድዋይ በዚህ ሲዘን በ25 የፕሪምየር ሊግ ጨዋታዎች አምስት ጎሎችን አስቆጥሮ ሁለት አሲስቶችን አድርጓል። ቼልሲዎች በ2023 ተጫዋቹን በ3 ሚሊዮን ፓውንድ መሸጣቸው የተዘገበ ሲሆን ዋጋው ወደ 5 ሚሊዮን ፓውንድ ከፍ ብለዋል። ኦድዋይ ከአርሰናል ተቀናቃኞች ቶተናም ጋርም ተገናኝተዋል። ነገር ግን በወደፊት ህይወቱ ላይ ምንም አይነት ውሳኔ እስካሁን ድረስ አልወሰነም። የአስተንቪላ ቪላው አለቃ ኡናይ ኤምሪ የሚወደውን ተጫዋች በቅርበት ለመመልከት ወደ ስፔን ሄዶ ነበረ። አስተን ቪላ በጥር የዝውውር መስኮት ዥዋን ፎይትን ለማስፈረም አልቻለም። ምንም እንኳን ኡናይ ኤምሪ የቪያሪያሉን ተከላካይ ፍላጎት በይፋ ቢገልጽም ዝውውሩ ግን አልተሳካም ነበርም። አሁን በድጋሚ ቪላ ወደ ዝውውሩ ሂደትም ሊመለስ እንደሚችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ከቀናት በፊት ፎይት ቪላ እሱን ለማስፈረም ባደረገው ሙከራ እንደተደሰተና የክለቡን ፍላጎት ከፍ አድርጎ እንደሚመለከተው ለዲያሪዮ አስተናግሮ ነበር። ሆኖም ግን በቪያሪያል ለረጅም ጊዜ በመቆየቱ ደስተኛ ቢሆንም የመጨረሻው ውሳኔ ግን በክለቡ እንደሆነ ግልጽ አድርጓል። ቢሆንም ግን አስተን ቪላ አርጀንቲናዊውን መከታተሉን ቀጥሏል። እናም ለመጪው የክረምት ተጫዋቾች የዝውውር መስኮተም በፍላጎታቸው ላይ ይቆያል። እንደ ኢስታዲዮ ዲ ፖርቲቮ ዘገባ ከሆነም ኡናይ ኤምሪ ቅዳሜ በኢስታዲዮ ዴላ ሴራሚካ ተገኝቶ ፎይትን ሲጫወት ተመልክቶታል። የቪላው አለቃ በተለይም ደግሞ ተጫዋቹ በጨዋታው ላይ ግብ ካስቆጠረ በኋላ እንዳስደነቀው ይታሰባል። አሰልጣኙ የተጫዋቹ ትልቅ ደጋፊ ነው፣ እናም ደግሞ አሁን ላይ በመጪው የክረምት የተጫዋቾች የዝውውር መስኮት ተጫዋቹን ለማምጣትም ይፈልጉ ሊሆን ይችላል የሚል ስሜትም አለ። ምንም እንኳን ቪላ በጥር ወር ፎይትን ለማስፈረም ያልተሳካ ሙከራን ቢያደርጉም ኡናይ ኤምሪ ሁለገብ ተከላካዩን ወደ ቪላ ፓርክ ለማምጣት አሁንም ዝግጁ ነው። በቀኝ መስመርና በመሀል ተከላካይ ቦታ መጫወት የሚችለው ፎይት ከሁለገብነቱ አንጻር ለኡናይ ኤምሪ የታክቲክ አደረጃጀትም ተስማሚ እንደሚሆን ስፔናዊው አሰልጣኝ ያምናል። ቪያሪያል ፎይትን ከቶተንሃም ሆትስፐርስ በ2021 በ15 ሚሊየን ዩሮ ማስፈረሙ ይታወሳል። የስፔኑ ክለብ በክረምቱ ለመሸጥ የሚወስኑ ከሆነ ቢያንስ የተሻለ ዋጋ ለመጠየቅም እንደሚችሉ ነው እየተገለጸም የሚገኘው። ወጣቱ አማካይ በዚህ ዓመት ላንመለከተው እንችላለን። እንዲሁም ተከላካዩ ማርቲኔዝም ለሳምንታት ከሜዳ ይርቃል። የባርሴሎና አማካይ ማርክ ካይሴዶ የውድድር ዘመኑን ከሜዳ ርቆ ሊያጠናቀቅ የሚችልበት ጉዳት ነው የገጠመው ተብሏል። የአንድ ዓመቱ አማካይ በዋንዳ ሜትሮፖሊታኖ ብሉግራናዎቹ አትሌቲኮ ማድሪድን አራት ለሁለት ባሸነፉበት ጨዋታ ወቅትም በቀኝ ጉልበቱ ላይ የጅማት መቀረድ ጉዳት ደርሶበት እንደ ስፖርት ዘገባ ከሆነ ጉዳቱ ከሁለት ወራት በላይም ሊያርቀው እንደሚችል ተገምቷል። ይህ ማለት በዚህ አመት ዳግም የመጫወት እድል የለውም ካይሴዶ በውድድር ዓመቱ የመጀመሪያው አጋማሽ ከፔድሪ ጋር በሐንስ ፍሊክ ቡድን ውስጥም ጥሩ የመሃል ሜዳን ጥምረት በመፍጠር ትልቅ አድናቆት ነበረው የማርካሴዶ ጉዳትም ዜና እንደ አሰቃቂ ጉዳትም ይታያል ወጣቱ አማካይ አሁን ላይ ባርሴሎና የላሊገውን ዋንጫ የኮፓ ዴልወይን ና የቻምፒየንስ ሊግ ዋንጫን ለማሸነፍ በሚያደረገው ፉክክል ውስጥ ወሳኝ ተጫዋች ይሁን እንደነበር ይታመናል ስፔን በኔሽንስ ሊግ ሩብ ፍጻሜ ከኔዘርላንድ ጋር ባደረጉት ጨዋታ ላይ አልነበረም። የካሴዶ አለመገኘት በመሀል ሜዳ ላይም ትልቅ ኪሳራ ነው። ክለቡ ዓመቱን በካሴዶ ቢጨርስም የተሻለ የሆነለት ነበር። ነገር ግን ወጣቱ አማካይ በዚህ ሲዝን የመመልከታችን እድል እጅጉን አነስተኛ ነው። እንዲሁም ደግሞ ሌላ ጉዳት ያስተናገደው ተከላካዩ ኢንጎ ማርቲኔዝ ነው። ተጫዋቹ አሁን ላይ በጉዳት ምክንያት እንግዲህ የባስኩ ተከላካይ ከ2023 በኋላ ለመጀመሪያ ጊዜ በሉዊስ ዴላ ፉዌንቴ የስፔን ብሔራዊ ቡድን ተመልሶ ነበር። ነገር ግን የጉልበት ጉዳት ደርሶበት እንደ ዲያሪዮ አስ ዘገባ ከሆነ ተከላካዩ ይህ ከሁለት እስከ ሶስት ሳምንታት ከሜዳ ሊያደረቀው የሚችለው ጉዳት ነው ተብሏል። ይህም ከዢሮና ጋር ለሚያደርጉት የላሊጋ ጨዋታ በኮፓ ደል ሬ ከአትሌቲኮ ና ጋር በዋንዳ ሜትሮፖሊታኑ በድጋሚ የመልስ ጨዋታ ያመልጡታል። ነገር ግን ከሪያል ቤቲስ ና በቻምፒየንስ ሊግ ደግሞ ባርሴሎናን በሜዳው ከቦሪሲያ ዶርትመንድ ጋር በሚያደርገው ጨዋታ የ33 ዓመቱ ተጫዋች ይመለሳል። ቤላ ፉቬንቴ ኢንጎ ማርቲኔዝ እንግዲህ በቦርን መዙ ዲን ሁጅሰን መተካታቸውን የምናስታውሰው ነው። ፋብሪሲዮ ሮማኖ ማንቸስተር ነትድ በዚህ ክረምት አራት ቅድሚያ የሚሰጣቸው የሩበን አሞሪም ኢላማዎች አሉት ብሏል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በሩበን አሞሪም ቡድን ውስጥም ቅድም የሚሰጣቸው አራት ኢላማዎችን አስቀድመው ለይተዋል። ሩበን አሞሪም በዚህ ውድድር ዘመን በማንቸስተር ዩናይትድ ያለው አስቸጋሪ ጊዜን መቀየር አልቻለም። የጥራት አማራጮች እጦት ፖርቱጋላዊው አሰልጣኝ በጣም አስጨናቂ ቦታ ላይ ጥሎታል። የክለቡ ኃላፊዎችም የሩበን አሞሪን ቡድን ለማሻሻልም በርካታ ፊርማዎችን ለማድረግም የሚፈልጉ ሲሆን በክረምቱ የዝውውር መስኮት ለዩናይትድ በጣም አስፈላጊም ይሆናል። ፋብሪትሲዮ ሮማኖ ለዩናይትድ ቅድመ የሚሰጣቸው አራት ኢላማዎችን ተናግረዋል። ዩናይትዶች በመጪው የዝውውር መስኮትም ብልህ መሆን አለባቸው። ከአሁኑ በኋላ ዩናይትዶች እንዳለፉት አመታት በፊርማዎች ላይ ስህተት መስራትን አይፈልጉም። ኢኒዮስና ሩበን አሞሪም የረጅም ጊዜ እቅድ ውስጥም የሚገቡ ትክክለኛ ተጫዋቾችን ማስፈረም ማረጋገጥም ይፈልጋሉ። ይህ ደግሞ መጠናከር ያለባቸው በጣም አስፈላጊ ቦታዎችን መለየትን ይጨምራል። እናም ይህም በዚህ ወር በተደረጉ ስብሰባዎች በሩበን አሞሪምና በክለቡ አለቆች መካከልም የነበረ ርዕስ ነው። ፋብሪዚዮ ሮማኖ እንግዲህ እነዚህ ስብሰባዎች ላይ የተነሱት አስፈላጊ ቦታዎች የሚሆኑ አጥቂ፣ አስር ቁጥር የመሀል ሜዳ ተጫዋችና የመሀል ተከላካይ መሆናቸው ገልጿል። ፋብሪዚዮ ሮማኖ ሲናገር በእርግጥ በቅርብ ጊዜ በተደረጉ ስብሰባዎች ማንቸስተር ዩናይትድ ቅድሚያ የሚሰጣቸው ኢላማዎች አዲስ አጥቂ፣ ቢያንስ አንድ ተጨማሪ ማጥቃት ባህሪ ያለው ተጫዋች በሚቀጥለው የውድድር ዘመን እንደሚፈልጉ ሰምቻ አለው። በመሀል ሜዳ ላይ ካሴሜሮን ስለሚለቅ የእሱ ምትክም ሊመጣ ይችላል። ነገር ግን የመሃል ተከላካይ ለማንቸስተር ዩናይትድ ሌላ ወሳኝ ዝውውር ሊሆን ይችላል። ሩበን አሞሪም ይህንን ቦታ በመጪዎች ወራት ለመሸፈንም አንድ ተጫዋች ይፈልጋል። እርግጥ ነው ዩናይትዶች ጆቫኒ ክዌንዳን በክረምቱ ኢላማ አድርገውት ነበር፣ ቼልሲዎች ለማስፈረም ቢስማሙም ነገር ግን ዩናይትዶች ያንን አካባቢ ለማጠናከር ተስፋ የቆረጡ አይመስሉም ሲልም ነው የተናገረው። ሃሜስ ሮድሪጌስ ከቶኒ ክሮስ እና ከሉካ ሞድሪች ዣቪን እና ዚዳን የተሻሉ እንደነበሩ ይናገራል። የቀርሜ ሪያል ማድሪድ ኮሎምቢያዊ ኮከብ ሃሜስ ሮድሪኬስ የነበረው ተሰጦ ከሉካ ሞድሪች፣ ቶኒ ክሮስ፣ ዣቪና ዚነዲን ዚዳን የተቀራረበ እንደነበር ያምናል። ድፍረት የተሞላበት አስቴት የሰጠው የ33 ዓመቱ ተጫዋች በአሁኑ ጊዜ ለሜክሲኮ ክለብ ሊዮን በመጫወት ላይ በታላላቅ እንግዲህ አማካዮች ላይ ያለውን አስቴትም እንዲሰጥ በተጠየቀበት የኤልቼረንጌቶ የስፔን ቴሌቪዥን ፕሮግራም ላይ አስገራሚ ምላሾችን መስጠት ችሏል። እናም የሃሜስ ሮድሪጌስ ምላሽ ሲጫወት የሚያውቁት እንኳን አስደንጋጭ ነበር። ሮድሪጌስ የቀረሞ ኮከቦችን ስም ቀርቦለት በነሱና በራሱ መካከል እንዲመርጥ ተጠየቀ። ነገር ግን በሁሉም አጋጣሚዎች ያጥቂ አማካዩ በግልምነቱ ላይ ጸንቷል። ምንም እንኳን ስለ ዚነሪን ዚዳንና ሻፊ ሲጠየቅ ትንሽ እነሱን እንደማስቀደም ቢሰማው፣ በቶኒ ክሮስና በሞድሪች ጉዳይ ግን ራሱን አስቀድሟል። ሮድሪጎስ እንግዲህ ሀሜስ ሮድሪጌስ ሲቀጥል ዚነዲን ዚዳን በጣም ጥሩ ተጫዋች ነበር። እሱ የብቃት ጫፍ ላይ ነበር። የዓለም ዋንጫን አሸንፈዋል። እሱ ከሁሉም እንግዲህ የሚለይ አማካኝ ነው። ይበ እንዲህ እንዳለ የቀደሞው የባርሴሎና ኮኮብ ሻቪም ቢሆን ከዚዳን ቀጥሎ የሚወደው ሰው ነው፣ በከፍተኛ ደረጃ ላይ የማስቀምጠው ተጫዋች ነው። የሀሜስ ሮድሪጌስ ጉዳይ በእርግጠኝነት ከተዘረዘሩት ኮኮቦች ጋርም አብሮ በመጫወቱና ባለመጫወቱ አይደለም። በእርግጥም በቤርናቢው በነበረበት ወቅት በዚዳን ስር ሲሰራ እንደ ቶኔ ክሮስና ሞድሪች ካሉ ተጫዋቾች ጋር መደበኛ የመጫወቻ ደቂቃዎችን ማግኘት አልቻለም ነበር። ሀሜስ ሮድሪጌዝ ሲናገር ዚዳን ሁልጊዜም የእሱ አርአያ እንደሆነ ገልጿል። እናም ለምን ፈረንሳዊ አሰልጣኝ ብዙ ጊዜም ለምን እንዳልተጠቀመበት እንደተረዳም ተናግሯል። ዚዳን ሁልጊዜም የእኔ አርአያ ነው እናም አንዳንድ ጊዜ ከኛ ጋር ልምምድ ይሰራል፣ ከኛ የበለጠ ጥራት ያለው ነበር። ብዙ ጊዜ በሱ ስር መጫወት አልቻልኩም፣ ነገር ግን በሱ ላይ ምንም ችግር አልነበረብኝም። ሰዎች እንደሚሉት ብዙ ባለመጫወት አልተናደድኩም። ሃሜስ ሮድሪጌስ ሊዮንን የተቀላቀለው በጥር ወር ላይ ከላሊጋው ራዮ ቫይካኖ ጋር እየነበረውን ውል ከተቋረጠ በኋላ ሲሆን በሜክሲኮ ሰባት ጨዋታዎችን አድርጓል። የሜክሲኮ ቡድን ለሐሜስ ሮድሪጌስን በእግር ኳስ ህይወቱ አስራ ሁለተኛው ክለቡ ነው። ሐሜስ ሮድሪጌስ እንደ ሪያል ማድሪድና ባየር ሚኒክ ላሉ ታላላቅ ክለቦችም መጫወቱን የምናስታውሰው ነው። ሚኬል አንቶኒዮ ከአስፈሪው አደጋ በኋላ ወደ እግር ኳስ ለመመለስ ዝግጁ ነው። የዌስትሃም ዩናይትድ የፊት መስመር ተጫዋች ሚኬል አንቶኒዮ በታህሳስ ወር አስጊ የሆነ ነገር ቢደርስበትም መትረፍ ችሎ ነበር። አሁን ላይ ወደ ፕሮፌሽናል እግር ኳስ ለመመለስም ያለውን ቁርጠኝነት ገልጿል። በታህሳስ አንቶኒዮ ከባድ ነገር ከደረሰበት በኋላም ተስፋ ሰጪ የሆነ ማሻሻያ ተጫዋቹ ሰጥቷል። የፊት አጥቂው በማገገም ሂደት ውስጥ ያለ ሲሆን ከታሰበለት ጊዜም ቀደም ብሎ ለመመለስ እየሰራ እንደሆነም የተናገረው አዎ፣ 100 ፐርሰንት እንደገና እጫወታለሁ በመመለስም ላይ ያተኮርኩ ሲሆን በሳምንት ስድስት ቀንም የሚሰራው በቶሎ ለመመለስ ነው። በድጋሚ በመጫወት በኩልም ሁሌም አውንታዊ ነኝ ብሏል። የደረሰብኝ ነገር አሰቃቂ ነበር። ትልቅ ጉዳት ደርሶብኝ ነበር። በስራ ያጋጠመኝ ትልቁ ጉዳት ይህ ነው። ነገር ግን መሆን ካለብኝ ቦታ ከሁለት እስከ ሶስት ወራት ቀደም ለመገኘት አስባለሁ። እንደገና እንደምጫወት አውቃለሁ። ስለዚህም ወደ እግር ኳስ ለመመለስም ከምንጊዜውም በላይ ጊዜው ሩቅ ቢሆንም እጓጓለሁ ብሏል። ክለቡ በክረምቱ በርካታ አዳዲስ ፈራሚዎችን ቢያመጣም አንቶኒዮ በዚህ ውድድር ዘመን ለዌስትሃም ወሳኝ ሰው ሆኖ ነበር። የፊት አጥቂው በዥሊያን ሎፔቴጊው ስር 15 ጨዋታዎችን አድርጎ ነበር ጉዳት የገጠመው። እንግዲህ የጉዳት የደረሰበትም ግርሃም ፖተር በጥር ወር ኃላፊነቱን ከመውሰዱ በፊት ነበር። በአራት የተለያዩ ቦታዎች የጭን አጥንቴ ተሰብሯል። አንድ ቦታ ቀዶ ጥገና ተደርጎልኛል። የመጀመሪያው ቀዶ ጥገና ያደረገልኝ ሐኪም ለሶስት ወራት ያክል በእግሬ ላይ ምንም አይነት ክብደት እንዳላደርግ አዞኛል። አሁን እየተሻሻልኩኝ ነው። በአጠቃላይ እግሬ በትክክል መዳን ከጀመረ ከ6 እስከ 12 ወራት ባለው ጊዜ ውስጥም ወደ እግር ኳስ ልመለስ ይችላለሁ ሲለም ነው ሚኬል አንቶኒዮ ሐሳቡን የተናገረው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ወደ አዲስ ስፖርታዊ ጉዳዮቻችን እነዚህ ይመስላሉ። በሁለተኛው የዩትዩብ ቻንላችን ላይ እያደመጣችሁን እየተከታተላችሁንም ስለሆነ እጅጉን ከልብ አድርገን እናመሰግናለን። በነገው ጠዋት በሚኖረው ደግሞ ፕሮግራማችን ሌሎች የርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በነገው ፕሮግራማችን ዳግም እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ነው የምመኘው።